ሰላም፣ ጤና ይስጥልን አድማጭ ተመልካቾቻችን፣ እየተከታተላችሁ የምትገኙት ከኢትዮጵያ ብሮድካስቲንግ ኮርፖሬሽን የሚተላለፈውን ዝግጅታችን ነው። ባለፉት ሰባት አመታት በዲጂታል ትራንስፎርሜሽን ዘርፍ፣ በዲጂታል ኢኮኖሚ ግንባታና በአርቲፊሻል ኢንቴሊጀንስ ሰፊ ትኩረት ከተሰጣቸው ዘርፎች አንዱ ነው። ለመሆኑ ባለፉት ሰባት አመታት በዚህ ዘርፍ የተከናወኑ ስራዎች ምንድናቸው? የገጠሙ ተግዳሮቶች እና የታለፈባቸው መንገድስ ምንድን ናቸው? ጥያቄና ማብራሪያ ለማግኘት እዚህ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና መስሪያ ቤት ተገኝተናል። ለጥያቄዎቻችን ምላሻቸውን ገለጻቸውን የሚሰጡን የኢንስቲትዩቱ ዋና ዳይሬክተር ዶክተር ኢንጂነር ወርቁ ጋቸና ናቸው። ዶክተር ኢንጂነር ወርቁ ጋቸና ለጊዜው፣ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ስም እጅግ በጣም አመሰግናለሁ። አርቲፊሻል ኢንቴሊጀንስ ወይም በዓለም ይሄንን ቴክኖሎጂ እና ይሄንን የመሰረተ ልማት መጠቀም ከጀመረ ረጅም ጊዜ ያስቆጠረ ቢሆንም ይህ የአርቲፊሻል ኢንቴሊጀንስ ኢንስቲትዩትም ከተቋቋመ ምናልባት በጣም ጥቂት አመታት ከለውጥ ወዲህ የተቋቋመ ተቋም ነውና፣ በፊት ቀደም ሲል ከሰባት አመታት በፊት ግን ትኩረት የተነፈገበት ሁኔታ ነበር የነበረው እና ምንድነው ለምንድነው ትኩረት የተነፈገው ሌላው ዓለም የሚጠቀምበት ትልቅ ጉዳይ ሆኖ ሳለ ማለት ነው። ያው ትኩረት ስንል እንግዲህ በተለይ መሪ የራሱ ሚና አለው በሁሉም ሴክተር ማለት ነው። በዚህ ሴክተር ደግሞ በተለይ በዲጂታል ቴክኖሎጂ እንዲሁም ደግሞ በአርቲፊሻል ኢንተለጀንስ ላይ ከዚህ በፊት ብዙ ትኩረት አልተሰጠም ነበረ። ይሄ ሴክተር ግን ለዓለማት፣ ለብዙ ሀገራት የመወዳደሪያም እያንዳንዱን ሴክተራቸውን ትራንስፎርም ያደርጉበትና በተለይ የአገልግሎት ዘርፋቸውን፣ የግብርና ዘርፋቸውን፣ የጤና ሴክተሩን ሙሉ በሙሉ ትራንስፎርም አድርገው ከዚህ ዘርፍ ብዙ ጥቅሞችን አግኝቶ ነበር። እኛ ሀገር እንግዲህ ከዚህ በፊት ከሰባት አመቱ በፊት የነበረው አርቲፊሻል ኢንተለጀንስ አልነበረም። ዲጂታል ቴክኖሎጂ ላይ ትኩረት ኦልሞስት አልተሰጠም ማለት ይቻላል እንደ ሀገር ሌላ ሀገር የዲጂታል ካውንስል የሚባል አላቸው። የዲጂታል ካውንስል የለንም፣ አልነበረም ፕላስ የአርቲፊሻል ኢንተልጀንስ ፖሊሲ ስትራቴጂም አልነበረም። በተለይ ደግሞ ዓለም እንግዲህ በአሁኑ ጊዜ ወይም ደግሞ ከሰባት ዓመት በፊትም ትልቅ መወዳደሪያ ትልቅ ጥቅም ብሎ እየሰሩበት የነበረው ዳታ ነው የነበረው። ዳታ ለአንድ ሀገር የትልቁ መወዳደሪያ ወይም ደግሞ ለወደፊት እንደ ነዳጅ ሀገራት የሚጠቀሙበትና መወዳደራ የሚያደርጉበት የነበረበት ነገር ነበረ ማለት ነው። ስለዚህ ይህንን እንደ ሀገር ዳታን የምናስቀምጥበት፣ ዳታን የምናንከባከብበትና ዳታ ለችግር ፈቺ የምንውልበት ፖሊሲም አልነበረም። ስለዚህ በዚህ ፖሊሲም አንዱ አገራችን ያጣችበት ከዚህ ሴክተር ብዙ ትኩረት ያልተሰጠበት በትምህርት ዘርፉም ከድክ ከታች እስከ ዩኒቨርሲቲ ያለው በአርቲፊሻል ኢንቴሊጀንስ ቴክኖሎጂ ለማስተማርም አዌርነሱም ምንድነው ከዚህ ቴክኖሎጂ የምንጠቀሙ የሚለው ነገር በትምህርት ካሪኩለም ውስጥም አልነበረም። በትምህርት ዘርፍ ውስጥ እየተሰጠ አልነበረም። ይሄ እንደ ሀገር እንግዲህ በጣም ብዙ ነገሮችን ነው ያጣ ነው። ሴክተሮች አርቲፊሻል ኢንተለጀንስ እንደ ግልም እንደ ተቋምም እንደ ሴክተርም ያልተጠቀሙበትና አዌርነሱም ያልነበረበት የመንግስትም አጀንዳ ያልሆነበትና መሪ እንግዲህ ለዚህ ሴክተር ኃላፊነት ሰጥቶ አውቆ ቀድሞ ይህ ሴክተር ይጠቅማል ለሀገር ብሎ አለማወቅ ይመስለኛል፣ የእውቀት ችግር ብሎ ነው የምገምተው። በጣም ጥሩ እንግዲህ ያው ዘግይተንም ቢሆን ከሰው ሰራሽ አስተውሎት ወይም ደግሞ ከአርቲፊሻል ኢንቴሊጀንስ ከሚባል በጣም አስፈላጊ የሆነ ዘርፍ ጋር እንዲጀመር፣ በስፋት ደግሞ እንዲሰራበት የለውጥ አመራሩ በትኩረት የሰራበት ስራ ነውና እንደው ያን ጊዜ እንዴት ተመሰረተ? የአርቲፊሻል ኢንቴሊጀንስ ኢንስቲትዩት አመሰራረቱ ምን ይመስላል? እንደው አስፈላጊ ያደረጉት ተቋሙ እንዲመሰረት አስፈላጊ ያደረጉስ ነባራዊ ሁኔታዎች በወቅቱ ምንድን ነበሩ፣ ችግሮችስ ምንድን ነበሩ የሚሉትን ብንነጋገር። እንግዲህ አርቲፊሻል ኢንቴሊጀንስ በ2012 ዓ ም ነው የተቋቋመው። ይህም እንግዲህ ክቡር ጠቅላይ ሚኒስቴር ወደ ኃላፊነት ከመጡ በኋላ በዚህም በቴክኖሎጂ ዙሪያም በደንብ ከዚህ በፊትም ሲሰሩ ስለነበረ የመጀመሪያው ተቋም አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ያስፈልገናል ብሎ ሀሳብ ሲያቀርቡ ብዙ መነሻዎችን ነበር ሲያቀርቡ የነበረው ማለት ነው። እንደ ሀገር ከዚህ ሴክተር የወደፊት በጣም ትልቁ ዓለም የሚወዳደርበት ነው ብሎ ሲሰሩ የነበረው እንግዲህ ዛሬ 2017 ላይ ነው ያለነው። ከአራት ዓመት በፊት አለም የት ደርሳለች ወይም ደግሞ ከሰባት ዓመት በኋላ የት ደርሳለች የሚለውን ነገር ሲታሰብ የነበረው ቀላል አልነበረም ማለት ነው። አሁን አንደኛ ቻሌንጅ እየሆነ እየመጣ ያለው የትልቁ መወዳደሪያ አርቲፊሻል ኢንተሊጀንስ ወይም ሰው ሰራሽ አስተውሎት ነው እና እዚህ ላይ ኢትዮጵያ መስራት አለባት የሚል ሀሳብ ነው የቀረበው። እዚህ ላይ ሲሰራ ግን ምንድን ነው ሀገር ውስጥ ችግር እንደ ችግር ይህ ተቋም ከተቋቋመ በኋላ እንደ ችግር የሚፈታልን የሚለው ነገር ማየት ነበረብን ማለት ነው። እንግዲህ ሲያስቀምጡም የነበረውና እንደ ችግርም ስናይ የነበረው አንዱ ትልቁ ቅድም አጣን ያልነው የዳታ በደንብ ማንከባከብ፣ ዳታን በደንብ ማስቀመጥ፣ ከማስቀመጥም አልፎ ዳታን ለችግር ፈቺ መዋል አንዱና ትልቁ ያስፈልጋል የሚል ነው። ሌላው የትምህርት ተቋማት አርቲፊሻል ኢንተለጀንስ በመጠቀም ለትውልድ ቴክኖሎጂን ማስተላለፍና ቴክኖሎጂን ተጠቃሚ እንዲሆን የማድረግ ጉዳይ ነው። እንደ ካሪኩለምም ትምህርት ቤት ውስጥ አልነበርም፣ ፕላስ ፖሊሲዎችም አልነበሩ። አሁን ትልቁ ለአንድ ሀገር እንግዲህ ስትራቴጂ ነው፣ ፖሊሲ ነው፣ ስታንዳርድ ነው ይህንን ላይ ሆነን ነው እንግዲህ ለዛ ችፍመንት የምናደርገውና እነዚህ ሁሉ እንዲዘጋጅ ነው እየተደረገው። አንዱ በፖሊሲ ካላገዝከው በስተቀር ተቋሙም ማቋቋም ብቻ ሳይሆን በስትራቴጂካል ገጽ ጥቅም የለውም በሚል እሱም እንዲቋቋም የተደረገበትና ሰው ኃይል ላይ መስራት እንዳለብን በተለይ ደግሞ የምርምር ተቋማት አንድ ተመራማሪ ስራ በሚሰራበት ጊዜ ለዛ ስታንዳርድ የለንም። የምናግዝበት ያንን ተመራማሪ አግዜን የሚመራመርበትን ወደ ውጤት የምንቀይርበት እንደ ሀገር አልነበረንም። እሱንም እንዲሰራ ነው አንዱ። ሁለተኛ ዳታ ስንል እንግዲህ የዳታ ሴንተር የምናስቀምጥበት እነዚህን ዳታዎች የምናስቀምጥበት ዳታ ሴንተር ደግሞ ያስፈልጋል። ይህም እንደ ሀብ ወይም እንደ ዳታ ሴንተር ማስቀመጫ ዳታዎችን የምናስቀምጥበት ክላውድ ቲር ስሪ ሞጁላር ዳታ ሴንተር የሚባል እንደ ሀገርም ያስፈልገናል። ይህን ሁሉ አንድ ላይ የሚያገናኝ የሚያገለግል ዳታ ለችግር ችግር ፈቺ የሚያውል ተቋም ያስፈልገናል። የሌላው ኤክስፒሪንስ የሌላው ሀገራት ልምድም ተሞክሮም የሚያሳየው ይሄ ነው። አርቲፊሻል ኢንተለጀንስ በመጠቀም እነዚህ ሁሉ ችግሮችን ለካፓሲቲ ቢልዲንግ ለዳታ ማስቀመጥ ለዳታ መተንተን። ዳታን ተንትኖ ዳታን ለችግር ፈቺ ማዋል እና ሁሉንም ሴክተር አርቲፊሻል ኢንተለጀንስ እንዲጠቀምበትና እና ይህንን አዌርነስ የሚፈጥር ይህንን ስራ ለተቋማት ኢምፕሊመንት የሚያደርግ ተቋም ያስፈልገናል የሚል ነው የነበረው ችግሩ ማለት ነው። በተጨማሪም እንግዲህ አይቴ ከሆነ ሁሉም ተቋማት የኢትዮጵያ ተቋማት ለየብቻ ነው የሚሰሩት። ተቋማት አንድ ላይ ካልሰሩ ዳታ ካልተለዋወጡ እውቀት ሼር ካልተደራረጉ ወይም እውቀትን አንዱ ጋር ያለውን እውቀት ለሌላው ካልዋሌ ዋሌ እውቀትን ዳታን ባክኖ ነው የሚቀርቡ ማለት ነው። ስለዚህ እነዚህን አንድ ላይ የሚያስተሳስር ዳታ ሴንተር ያስፈልጋል ተቋምም ያስፈልገናል። ያ ተቋም አርቲፊሻል ኢንቴልጀንስ መቋቋም ያለበት ለዓለም መወዳደር ኢትዮጵያ መወዳደር በዲጂታል ቴክኖሎጂ መወዳደር ካለባትና ራስን ሀገር ትራንስፎርም ማድረግ ካለብን አርቲፊሻል ኢንቴልጀንስ ወይም ሰው ሰራሽ አስተውሎ ተቋም ያስፈልጋል የሚል ስትሮንግ የሆነ አግሪመንት ነበራቸው። እንግዲህ በመጨረሻ በ2012 ዓ ም ተሳክቶላቸው ይህ ተቋም እንዲቋቋም በሚኒስትሪ ኦፍ ካውንሲል ወይም በሚኒስትሮች ምክር ቤት እንዲቋቋም አድርጓል ማለት ነው። በጣም ጥሩ። እንግዲህ አንድ ተቋም ሊመዘን የሚገባው ወይም አንድ ጥረት ሊመዘን የሚገባው ከግቡ አንጻር፣ ከተቀመጠው ግብ አንጻር ነው እና እንደ ኢትዮጵያ ደግሞ የዲጂታል ትራንስፎርሜሽን እና የዲጂታል ኢኮኖሚ ግንባታ ለሀገራዊ የኢኮኖሚ እድገት ትልቅ አስተዋጽኦ ያበረክታል ተብሎ እንግዲህ ሲሰራበት ነበርና እንደው ችግርን ከመፍታት አንጻር፣ የሀገርን የዲጂታል ኢኮኖሚ ግንባታ ከመደገፍ አንጻር የአርቲፊሻል ኢንተለጀንስ ኢንስቲትዩት ባለፉት የለውጥ ዓመታት ምን ያህል ስኬታማ ስራዎችን ሰራ? የሀገሪቷን ችግር ከማስወገድ አንጻር፣ የኢኮኖሚ እድገቱን ዲጂታል ኢኮኖሚ ግንባታውን ከመደገፍ አንጻር የነበረው ሚና ምን ይመስል ነበር? እስቲ ብናያቸው። ያው እንግዲህ በጣም አርቲፊሻል ኢንተለጀንስ ከተቋቋመ በኋላ እነዚህን ችግሮች ለመፍታት መሬት ላይ ያለውን ችግሮች ለመፍታት አንዱ ትልቁ የጀመርነው በተለይ ከክላውድ ዳታ ሴንተር የሚባለውን ቲር ስሪ ሞጁላር ዳታ ሴንተር ገንብተን ተቋማት ወደ ሰላሳ የመንግስትና የግል ተቋማት እየተጠቀሙበትና እየሰሩበት ነው። አንዱ ትልቁ ለዚህ ሴክተር በጣም ችግር የነበረው ዳታ ሴንተር ነው። ይህን ሙሉ በሙሉ ፈትናል። እንግዲህ አንዱና ትልቁ ደግሞ የትምህርት ተቋማት ጋር መስራት ነው የነበረብን። አርቲፊሻል ኢንቴሊጀንስ እንግዲህ በተቋም ብቻ የሚሰራ አይደለም። ሞቷችን አርቲፊሻል ኢንቴሊጀንስ ለሁሉም የሚል ነው የእኛ መሪ ቃል። ይህም እንግዲህ በዚህም ደግሞ ራዕያችን አርቲፊሻል ኢንቴሊጀንስ በ2022 ዓ.ም በአርተፊሻል ቴክኖሎጂ ከአፍሪካ ግንባር ቀደም የሚያረጋትን ተቋም እውን ለማድረግ ነው እየሰራና ያለ ነው። ከዛ ውስጥ እንግዲህ የሰው ኃይል መወዳደሪያ ነው ማለት ነው። ሰው ላይ ካልሰራን የፈለገ ቴክኖሎጂ ቢኖር፣ የፈለገ ትልቅ ተቋም ቢኖር ሰው አቅም ግንባታ ላይ መሰራት አለበት በሚል ከኤሌመንተሪ ጀምሮ ከሃይስኩል ስኩል ጀምሮ አዌርነስና ና የኤአይ ክለቦችን በመቋቋም ስራዎችን ጀምረናል። ሌላው ደግሞ ሰመር ካምፕ የሚባል አለ። ሐምሌና ናሴ የክረምቱ መርሃ ግብርን በመጠቀም ወጣቶች ታለንትድ የሆኑ ወጣቶችን በመምረጥ ስልጠናዎችን እየሰጠን ነው። በዚህ ባለፈው ክረምት ብቻ ሰመር ካምፕ በሚል በክረምት መርሃ ግብር ወደ 211 ከሀገሪቷ የተውጣጡ በጣም ታለንትድ የሆኑ ተማሪዎችን አስመርቀናል። ይሄም እንግዲህ በሶፍትዌሮች ላይ ፓተን ሶፍትዌር የሚባል አርቲፊሻል ኢንተለጀንስ ላይ ሮቦቲክስ ላይ አዮቲ ላይ ነው ያስመረቅ ነው። በርካታ ኢትዮጵያኖች አስተምሮ ማስተማር ላይም ተሳትፏል። ወደ ሰላሳ በላይ የሚሆኑ አስተማሪዎች ናቸው የተሳተፉበት። ይሄ አንዱ ካፓሲቲ ቢልዲንግ ላይ እየሰራ ነው ያለነው ነው። ሌላው እንግዲህ ትልቁ ነገር ደግሞ በትምህርት ተቋም በዩኒቨርሲቲ ጋር ካሪኩለም በመቅረጽ በአርቲፊሻል ኢንተለጀንስ የማስተርስና የፒኤችዲ ፕሮግራም ጀምረናል። ይህም እንግዲህ ከማስተማርም አልፎ አሁን የሁለተኛ አመት ተማሪዎች አሉ ማለት ነው ከአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር ሁለተኛ አመትና የአንደኛ አመት አለን። አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ጋር ካሪኩለም በመምረጥ አሁን ተማሪዎችን የመምረጥና የማስገባት ስራ ላይ ነው ያለ ነው። ሌሎቹ ዩኒቨርሲቲዎችም አዲስ አበባ ዩኒቨርሲቲም እየሰራበት ነው። ሌሎቹ ዩኒቨርሲቲም እንግዲህ በትምህርት ካሪኩለማቸው ውስጥ አስገብቶ ይሄንን በትክክል የሰው ኃይልን የማፍራቱ ጉዳይ እየሰራንበት ነው ያለ ነው ማለት ነው ሌላው እንግዲህ የሀገራችን ቋንቋዎች የማሽን ላንጉጅ ናቹራል ላንጉጅ ፕሮሲንግ የሚባለው የሀገራችን ቋንቋዎች የማሽን ቋንቋ ሊሆን አልቻሉም። ይህንን እንደ ተቋም ኢኒሽቲቭ በመውሰድ አምስት የሀገራችን ቋንቋዎች ላይ እየሰራን ነው። አማርኛ፣ አፋን ኦሮሞ፣ ትግርኛ፣ ሶማሊኛ እና አፋርኛ ላይ ነው እየሰራናል ነው። ይሄ እንግዲህ ምንድን ነው? በተለይ የአገልግሎት ዘርፉን ሙሉ በሙሉ የሚቀይር በተለይ በድምፅ የተቀመጡትን ወደ ጽሁፍ የሚቀይር ከአንዱ ቋንቋ ወደ ሌላኛው ቋንቋ ትርጉም የሚሰጥልን ይሄ ዓለማት በጣም እየተጠቀሙበት ያለው ይሄ ትልቅ ሪሶርስ ወስዶ እየሰራንበትና አንዱ ትልቁ ሰክሰስ ነው ማለት ነው። ሌላው እንግዲህ እንዳልኩ ኤአይ ወይም አርቲፊሻል ኢንተሊጀንስ ቴክኖሎጂ ወይም በኢንስቲትዩቱ ብቻ ተሰርቶ እዚህ የሚቀር ሳይሆን ተቋማት ጋር አብሮ መስራት ነው። ብዙ ተቋማት ጋር እየሰራን ነው። ለምሳሌ ጠቅላይ ፍርድ ቤት ጋር ሄዳችሁ ብታዩ ከጠቅላይ ፍርድ ቤት ጋር የሰራ ነው የኤአይ የትራንስክሪፕሽን ሲስተም። ከዚህ በፊት አንድ ውሳኔ ከተወሰነ በኋላ የድምፅ ትራንስክሪፕሽን አልደረሰም በሚል ከሶስት ወር እስከ ስድስት ወር ሊቆይ ነው የነበረው። አሁን ኤአይን በመጠቀም ስማርት ኮርት ሲስተም ኢምፕሊመንት አድርገን ሙሉ በሙሉ ዳኛው ውሳኔ እንዳስተላለፈ በሀርድ ኮፒ በፕሪንት አውት ወስዶ የሚጠቀሙበትና ይህን ስራ እንዲያቀላጥፍ እንግዲህ ኤአይ ፎር ኦል ስንል ሁሉም ሴክተር ላይ ገብተን ነው እየሰራናል ነው። በተለይ ደግሞ የጸጥታ ተቋሙ ጋር በትክክል በተለይ ከፖሊስ ጋር እየሰራ ነው። በጣም ብዙ ስራዎች ነው ያሉን። ናቹራል ላንጉጅን ኢንቴግሬት በማድረግ በጤና ዘርፉ ላይ በጣም በርካታ ስራዎችን ሰርተናል። በግብርና ዘርፉም ሰርተናል። በከስተም ዙሪያ ላይ ብዙ ስራዎችን ነው እየሰራ ነው። ኢትዮጵያን ኤሌክትሪክ ካርጎ ትራኪንግ የሚባል በጣም ትልቅ ሲስተም በተለይ ኢምፖርት ኤክስፖርት ወይም የገቢውና ወጪ እቃዎች ላይ ቁጥጥርና ክትትል የሚደረግበት እና ኢትዮጵያን በኤክስፖርት ኢምፖርት ስታንዳርዱን ከፍ የሚያደርግ ኤአይ ሶሉሽኖችን ሰርተናል። ይሄ እንግዲህ በጣም ከብዛት ጥቂቶቹን ነው አሁን እየገለጽኩት አለሁ። ትልቁ ነገር ምንድን ነው? ሰው ልጅ እንዲያውቅ ኢትዮጵያኖች አርቲፊሻል ኢንቴለጀንስን እንዲያውቁ የዳታ ጥቅምን እንዲያውቁ ወጣቶች ላይ የሰራናቸው ስራዎች እና አዌርነሱ ሚዲያውም የሰራው ነገር ትልቅ ነገር ነው ማለት ነው። በርካታ ከዓለም አገራት መሪዎች ይመጣሉ። በሚመጡበት ጊዜ ኢትዮጵያ በዚህ ደረጃ አርቲፊሻል ኢንተለጀንስ ተቋም አቋቁማ እነዚህን ውጤቶች ላይ መድረስ በጣም አፕሪሼት አድርጎ ነው የሚሄዱት ና የኢትዮጵያን ኢሜጅን የኢትዮጵያንም በተለይ ከቴክኖሎጂ አጠቃቀም ሙሉ በሙሉ የቀየሬ ነው ማለት ይቻላል ማለት ነው። ሰው ሰራሽ አስተውሎት ቴክኖሎጂ ወይም አርቲፊሻል ኢንተለጀንስ ጀማሪዎች ነን። ሰፊ ኢንቨስትመንት የሚፈልግ ነው። የተማረ ሰው ኃይልም በስፋት የሚፈልግ እና ህብረተሰቡንም ንቃተ ህሊና የሚፈልግ ነው እና ከዚህ አንጻር ሰፊ ተግዳሮቶች እንደሚኖሩ ግልጽ ነው። እና የእናንተስ ምላሽ ምንድን ነበረ? ያው ችግሮቹ እንግዲህ የአዲስ ተቋም እንደመሆኑ መጠን አንደኛ ተቋሙን ማስተዋወቅ እና ከተቋማት ጋር መግባባት መቻል በትክክል ተቋም በሚቋቋምበት ጊዜ እንግዲህ ራዕይና ተልዕኮን ስናዘጋጅ ስትራቴጂክ ፕላን የአስር ዓመት ስናዘጋጅ መነሻዎች አልነበሩም። እንደ አዲስ ተቋም ወይ ደግሞ ከሌላ ተቋም የምንማረው ነገር የለም። ምክንያቱም የተለየ ባህሪ ያለው ስለሆነ ይህ አንዱ ቻሌንጅ ነው የነበረው። እሱን ከሌላ ሀገር በመማር በተለይ ዩናይትድ አረብ ኤምሬት በጣም በርካታ ነገሮችን አግዞናል፣ በተለይ ስትራቴጂ በምንቀርጽበት ጊዜ፣ ፖሊሲ በምንቀርጽበት ጊዜ እነዚህ ፖሊሲዎችን ወይም ስትራቴጂዎችን ስንቀርጽ ምንድን ነው ሬፈረንሳቸው ሌላ ሀገር ኤክስፔሪንስ የሚለው ነገር ቻሌንጅ ነው የነበረው። ሌላው እንግዲህ ዳታ ነው። ዳታ በጣም በርካታ ተቋማት፣ የእኛ አገር ተቋማት ዳታ ለችግር ፈች እያዋሉ አይደለም። ዳታም በትክክልም የተቀመጠ ዳታ የለም። ይህንን ያሉንም ዳታ ደግሞ ተግባብቶ ዳታን ወስዶ ለንን ለሞዴል ለመጠቀም አንዱና ትልቁ ቻሌንጅ ነው የነበረው። በመጨረሻ ግን ከተቋማት ጋር እነዚህን ፕሮጀክቶች በነፃ በመስራት ኤአይ ሶሉሽን እንዳለው በማስረዳት ከረጅም ጉዞ በኋላ አሁን አብዛኛው እየተረዱ ይህን ዳታ ለችግር ፈቺ እንዲውል ዳታ አሁን ሰላሳ ተቋማት ሙሉ በሙሉ ዳታ በነፃ ነው ዳታ ሴንተሩን አገልግሎት እየሰጠናቸው አለው። ምክንያቱም ይሄ ሴክተር አዲስ ነው። ከዚህ ሴክተር መጠቀምና አውቆ በተለይ ደግሞ ለሴክተሮቻቸው ሶሉሽን ማብጣት ነው። ዳታ በጣም ሀብት ነው። በተለይ እንግዲህ ለአንድ ሀገር ሀብት የሚባለው እንደ ነዳጅ የሚቆጠረው ዳታ ነው ተብሎ እየተሰራበት ነው። ይህንን በትክክል ተቋማት ላይ አዌርነሱን እየፈጠርን ነው ያለነው። ዳታቸውን በትክክል እንደ አንዱ ሀብት ቆጥሮ ዳታቸውን በትክክል እንዲያስቀምጡ ከማስቀመጥም በላይ ደግሞ ዳታቸውን ለኤአይ ሶሉሽን እንዲጠቀሙበትና ሴክተራቸውን ትራንስፎርም የሚያደርጉበት ነው የሰራ ነው። አንዱ ዳታ ለመስጠትና የዳታ ኳሊቲ ችግር፣ ሌላው እንግዲህ የሰው ኃይል ነው። የሰው ኃይል በአርቲፊሻል ኢንቴሊጀንስ ቅድም እንዳልከው ዩኒቨርሲቲ ውስጥም የለም፣ ኤሌመንታሪ ውስጥ ትምህርት ካሪኩለም እየተሰጠ የለም። የሰው ኃይልን ከሀገር ውስጥ ማግኘት አንዱ ቻሌንጅ ነው የነበረው። ከውጭ ማምጣት ደግሞ ትልቅ ክፍያ ነው የነበረው እና ይህም አንዱ ትልቁ ቻሌንጅ ነው። የሰው ኃይልን በማግኘት በመምረጥ ኤአይ ፎር ኦል ነው። ሁሉም ዲሲፕሊን ነው የሚወስደው። ኤአይ የዚህ ዲሲፕሊን አይመለከተውም የምትለው የለም። ሁሉም ትምህርት ዘርፍ ይመለከተዋል። ሁሉም የስራ ዘርፍ ይመለከተዋል። አርቲፊሻል ኢንተለጀንስ ያለን ሁሉንም ባህሪ ያውቀው እንደ ባህሪው እንደ ሴክተሩ ደግሞ አኩብዴት ማድረግና ለምሳሌ ከግብርና ጋር መግባባት የግብርና ቋንቋዎች ያስፈልገዋል። ከጤና ዘርፉ ጋር ለመግባባት የጤና ባለሙያ ያስፈልጋል፣ የኤአይ ባለሙያ ያስፈልጋል፣ ዳታ ሴንተር ያስፈልጋል፣ ዳታ ያስፈልጋልና እነዚህን አንድ ላይ አድርጎ ተጠቅሞ ውጤት ማምጣት ደግሞ ሌላው ቻሌንጅ ነው የነበረው። እንግዲህ እነዚህን ቻለንጆች ቀስ በቀስ ከትምህርት ተቋማት እንኳን በመስራት የውጭ ሀገራትንም እርዳታ እገዛ በማፈላለግ ብዙ ሀገራት በጣም አግዞናል። በተለይ አጫጭር ኮርሶችን በመስጠት አግሬሲቪሊ ነው እሱን የሄንበት። አሜሪካም የተወሰኑ ካምፓኒዎች አግዞናል። ቻይና ቻይና ኤምባሲ አግዞናል። ዩኤኢ በተመሳሳይ አጫጭር ስልጠናዎችን በመስጠት አግዞናል። እስራኤል አግዞናል። ስለዚህ ሀገራት ጋር በቀረብነው አጫጭር ኮርሶች እነዚህን ችግሮች የሰው ኃይል አቅም ግንባታ ላይ እንግዲህ ኮንቲኒስ ነው፣ ቀጣይ ነው። ሰው ኃይል ዛሬ ሰልጥኖ ነገ የሚተው አይደለም። ቴክኖሎጂ ዛሬ የተማርነው ነው፣ ነገ ደግሞ አዲስ ነው የሚሆነው እና ተለዋዋጭነቱ እንደምታውቀው ነው። ቻት ጂፒቲ ብለን በጣም ፕሮሞት ስናደርግ ነበር። አሁን ዲፕሴክ መጣና ሙሉ በሙሉ የቀየረበትና እነዚህም እንግዲህ ኢትዮጵያ የራሷን ደግሞ ቴክኖሎጂዎች እንዲኖራት ለማድረግና እነዚህ ላይ ለመስራት እንግዲህ በጣም ቻሌንጆቹን አልፈን እየሰራን ነው። ቻሌንጆቹ ስቲል የሰው ኃይል አቅም ግንባታ ላይ በጣም እጥረት አለን። እዚህ ላይ በጣም መስራት ያስፈልጋል። የባጀት ኢሹ አለ። ይህ ቴክኖሎጂ በጣም ትትልቅ ኮምፒቲንግ ወይም ዳታዎች ፕሮሰስ ለማድረግ ዳታ ሴንተሮች፣ ሰርቨሮች ያስፈልጋሉ። እዚህ ላይ እንግዲህ በደንብ መስራት ያስፈልጋል ማለት ነው። ጥሩ እንግዲህ የዲጂታል ኢኮኖሚ ግንባታ የመንግስት በተለይ የለውጥ አመራሩ ባለፉት ሰባት አመታት ትልቅ ትኩረት ሰጥቶ የሰራባቸው ከመሆኑ ጋር በተያያዘ የዲጂታል ኢኮኖሚው በፍጥነት እየሰፋ ነው። ከክፍያ ስርዓት ጀምሮ የፋይናንስ አገልግሎቶችን ጀምሮ የመንግስት ተቋማት አገልግሎቶችን ብዙ ዲጂታይዝ ሆነዋል። በስፋት የክፍያ ስርአቱ በጣም ዘምኗል። የመንግስት አገልግሎት አሰጣጥም እንደዚሁ በዲጂታይዜሽን ዘመን በፍጥነት እያደገ ነውና ከዚህ ጋር በተያያዘ ኢኮኖሚው ላይ ትልቅ ትልቅ አስተዋጽኦ እያበረከተ ነው። ወደፊትም በስፋት እንደሚሆን ይጠበቃል ይጠበቃልና የአርቲፊሻል ኢንተሊጀንስ ኢንስቲትዩት ከዚህ አንጻር በቀጣይ የዲጂታል ኢኮኖሚ ግንባታውን በተለይ ለማገዝ እና የሚጠበቅበት ሚና ለመጫወት ምን ያህል ዝግጁ ነው? ምን አይነት እቅዶች አሉት? የበለጠ ከዚህ የበለጠ ጉልህ ስራ ለማከናወን እና የዲጂታል ኢኮኖሚ ግንባታውን ይበልጥ ለመደገፍ አሁን እንግዲህ በተለይ የዲጂታል ኢኮኖሚውን ለመገንባት እና በተለይ ከአገልግሎት ዘርፉ ጋርም እየሰራን ያለ ነው። እንደ ዲጂታል ካውንስል አርቲፊሻል ኢንተለጀንስ የዲጂታል ካውንስል አባል ነን። በዚህ መሰረት እንግዲህ ኤአይ እዛ ውስጥ በተለይ የሀገር እቅዶች በሚወጡበት ጊዜ ደግሞ እቅድ ብቻ ሳይሆን አፈጻጸም በሚታይበት ጊዜ ያንን የማየትና ያንን ኢንፑት ለመስጠት እድሉን አግኝተናል። በዚህም ደግሞ እያንዳንዱ ስትራቴጂና ፖሊሲ በሚቀርጽበት ጊዜ ያን ስትራቴጂና ፖሊሲውን አርቲፊሻል ኢንቴሊጀንስን ኢንትሮዲስ ወይም ደግሞ እንዲጨምርና ምን ያህል አርቲፊሻል ኢንቴሊጀንስን በመጠቀም ምን ያህል አገልግሎቴን ከፍ አድርግ ያለው የምለው ነገር እያንዳንዱ ተቋም እያንዳንዱ አሰራር ላይ እንዲገባ እያደረግን ነው ያለ ነው። እንግዲህ ዓለማት አሁን የግሮዝ ኢንዴክሳቸውን ከአርቲፊሻል ኢንተለጀንስ በመጠቀም ምን ያህል ጨምር ያለው ብሎ የሚያዩበት፣ በተለይ ደግሞ አገልግሎት ዘርፉ እኛ ሀገር እንግዲህ በጣም ቻሌንጂንግ ነው። አሁን ቤቱ ተቀምጦ በፈለገው ሰዓት በፈለገው ቦታ ላይ ሆነው አገልግሎት የሚገኝበት ነው። አገራት እየሰሩ አሉት። አርቲፊሻል ኢንተለጀንስም እያልናለ ነው። እንደ ተቋምም ሁሉም ተቋም ይህንን ተጠቅሞ ሰው ኦንላይን ሰርቪስ፣ ኦንላይን ፔይመንት ቤቱ ቁጭ ብሎ ማግኘትና መጠቀም መቻል አለበት። ለዛም ደግሞ ግባቶችን እናግዛለን። በሶፍትዌሮች ግንባታዎች ላይ በነጻ እያገዝን ነው ያለ ነው። በዳታ ስቶሬጅ ያን ፕሮሰስ ለማድረግ ቻሌንጅ እንዳይሆንባቸው ክላውድ ዳታ ፕሮቫይድ እያደረግን ነው ያለ ነው። ስለዚህ ወደፊት መወዳደሪያው ወደ እንምጠላም አርቲፊሻል ኢንተለጀንስ መሆኑ አይቀርም። አሁንም ራሱ እየሆነ ነው ያለው፣ በጣም በፍጥነት እየተጓዘ ነው ያለው ይሄ ሴክተር ይህን ሴክተር ደግሞ ካልተቀላቀልንና ካልተጠቀም ተቋማት ይወርቃሉ ማለት ነው። እንደ ሀገር ሳይሆን እንደ ሀገር ብቻ ሳይሆን እንደ ተቋም ብቻ ሳይሆን እንደ ሀገርም እንወርቃለን። ስለዚህ ኢትዮጵያ ትልቅ ኦፖርቹኒቲ ነው ያለን። ተቋም አለን። በዚህ ተቋም ተጠቅምን ሁሉም ሴክተሮች አርቲፊሻል ኢንቴሊጀንስን በመጠቀም የሚሰጡትን አገልግሎት በሶስት እጥፍ፣ በአስር እጥፍ ማሳደግ ይችላሉ። ሰው ሳይንጓላታ የትም ሆነው አገልግሎት ማግኘት ይችላሉ። ከየትም ሆኖ ማስተላለፍና የፋይናንሲያል ሴክተሩን መጠቀም ይችላሉ። ደንበኛቸውንም ደግሞ በቀላሉ ማወቅ፣ የትኛው ደንበኛ በጣም አስፈላጊ ነው፣ ምን ያህል ከኔ ጋር ቆየ፣ እንዴት ነው የሚለው ነገር አርቲፊሻል ኢንቴሊጀንስ ይህን ሁሉ ለመተንተን ያስችለናል። ስለዚህ ትትልቅ ዳታዎችን ተንትኖ ውጤቱን ለማውጣት አርቲፊሻል ኢንቴሊጀንስ በጣም አስፈላጊ ነውና ይሄ ለእድገትም ለሰላምም ለሁሉም ነገር አርቲፊሻል ኢንተለጀንስ በጣም አስፈላጊ ነው። ይህንን እንግዲህ እኛ የሁሉም ስትራቴጂ ላይ ይሄ ኢንትሮዲስ እንዲያደርግ እኛም ደግሞ አስር አመቱ ስትራቴጂ እያንዳንዱ ሴክተር ላይ ተጠቅመናል የሚል ቼክ የምናደርግበት የኤአይ ፖሊሲ ጸድቆ ስራ ላይ ውለዋል። ይህንን በእያንዳንዱ ተቋም ላይ እንድጠቀሙ የማድረግ የዳታ ፖሊሲም የዳታ ስትራቴጂም እየተሰራበት ነው እሱንም ሙሉ በሙሉ ስራ ላይ እንድውልና ኢትዮጵያ በዲጂታል ኢኮኖሚው ለራሷ ኢኮኖሚ እድገት ብቻ ሳይሆን ከዓለም ተወዳዳሪ እንድትሆን ለማድረግ እየሰራ ነው ያለ ነው ማለት ነው። የለውጥ አመራሩ የተለየ ትኩረት አድርጎ በስፋት የሰራበት ነው እና እንደው ይሄ ዘርፍ ምን ያህል ተለወጠ እና የለውጥ አመራሩስ የሰጠው ትኩረት ከሀገራዊ ግብ ከማሳካት አንጻር የሰጠው ትኩረት ምን ያህል ስኬታማ ነው የሚለውን ነገር እንደማጠቃለያ ብንነጋገር እንግዲህ የለውጥ አመራሩ እንዳልኩ ከጅምሩ ተቋምን ይቋቋም ሲባል ያው ስለፈለገ ሳይሆን በደንብ ውጤቱ የወደፊት አላማው ገብቶት ነው ያንን ስራ እንዲሰራ የተደረገው። በተለይ እንግዲህ ኢትዮጵያ በዲጂታል ካውንስል ደረጃ አቋቁማ ያንን መምራት ማለት እያንዳንዱ ተቋም ምን እንደሚሰራ፣ ምን እንደሚያስፈልገው ተቋማት ብቻቸውን ሲሰሩ የነበሩ ተቋማት አንድ ላይ መጥቶ አንድ ላይ እንዲሰሩ ማድረግ በዲጂታል ቴክኖሎጂው ስታንዳርድ ማውጣት፣ ለምሳሌ የአንዱ ተቋም ስታንዳርድ ከሌላው ተቋሙ ጋር ለመናበብ ስታንዳርድ ማውጣት ያስፈልጋል። ይህን ስታንዳርድ በማውጣት እያንዳንዱን አውቆ በመምራት ላይ የለውጥ አመራሩ ትልቅ ስራ ነው እየሰራም ያለው እየሰራም የነበረው ማለት ነው። በተለይ እንግዲህ አሁን ተቋማት ሪሶርስ ማለት ሀብት እንግዲህ ያው እያንዳንዱ ተቋም ያለው ሀብት ተደምሮ ነው አገር ሀብት የሚባለው ሀብትን በቁጥብ እንዲጠቀሙ ምንም የሚባክን ሀብት እንዳይኖር፣ አንዱ ተቋም ላይ ያለው ሪሶርስ ለሌላ ተቋም ግብዓት እንዲሆን ያለችውን ሀብት በጋራ የመጠቀም የወደፊት ቴክኖሎጂን ደግሞ በደንብ እንዲጠቀሙ አዌርነስ በመፍጠር በተለይ በሀገርኛ ወይም ደግሞ በግሉ የቴክኖሎጂ ተቋማትን በዚህ ከመንግስት ተቋማት ጋር አንድ ላይ በማድረግና የግልንም ተቋም የግል ተቋማትንም እንዲያድጉ የማድረግ ነገር አንዱ እንደ ሀገር የሚሰሩበትን ሶፍትዌር ተጠቅመን ለስራ ላይ እንድንውል እንድናውል የተደረገበት ነገር የለውጡ አመራር በጣም ትልቅ በዲጂታላይዜሽን ላይ የተሰራ እንግዲህ፣ ኢትዮጵያ በዲጂታላይዜሽን ኢንዴክሱ ላይ ትልቅ ቦታ እንደሚኖራት ወደፊት ምንም ጥርጣሬ የለኝም ማለት ነው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ዳይሬክተር ዶክተር ኢንጂነር ወርቁ ጋቸና ለገለጻና ማብራሪያው እጅግ በጣም እናመሰግናለን። አመሰግናለሁ። ባለፉት ሰባት ዓመታት ከለውጡ ወዲህ በዲጂታል ትራንስፎርሜሽን፣ በዲጂታል ኢኮኖሚ ግንባታ፣ በተለይ ደግሞ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት እንቅስቃሴዎች ዙሪያ ትኩረት አድርገን ያዘጋጀ ነው ፕሮግራም እዚህ ላይ ይቋጫል። መልካም ጊዜ እንመኛለን።